ሰላም! ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ሕብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ፣ የጽድቅ መንገድ። የተወደዳችሁ የአሱ ክርስቲያን ተማሪዎች እንደምንቆያችሁ፣ እንደምንከረማችሁ ይህ በአስቱ ፌሎውሺፕ ተዘጋጅቶ የሚቀርብላችሁ ሀላቅ ፖድካስት ነው። ዛሬ እንግዲህ ከአረጌ ጋር ነው ያለሁት። አረጋሐኝ ለፌሏችን አዲስ አይደለም ቤተኛ ነክ፣ ግን ያው እስኪ ራስን አስተዋውቅ። እሺ፣ አመሰግናለሁ በጣም ዕድል ስላገኘው። ቤተኛ ነኝ የፌሏችሁ፣ በጣም ደስ ያለኝ ነው የምመጣው የማገለግለው፣ ይህንንም እድል ስላገኘው አመሰግናለሁ በጣም። አረጋሐኝ ገበየሁ እባላለሁ። ይህን ያለው ነገር የትምህርት ትምህርት ዝግጅት በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪ አሁንም ሌላ ሌሎች ተጓዳኝ ትምህርቶች የተማርኩ ነው በስራ ላይ ያለሁት። እንደዚህ የመናገር እድል ሳገኝ ጌታ እድል ሰጠኝ አገለግላለሁ። በቤተ ክርስቲያን ውስጥም ውስጥ አገለግላለሁ። በጣም እኛ ነን የመጣ ነው ፍቃደኛ ስለሆንክ እናመሰግናለን። የዛሬው እንግዲህ ዲስከሽናችን የሚሆነው ስለ ሴክሹዋል ፒሪቲ እና በተለይም ደግሞ ፒሪቲ ኢን ታውት በሚለው ዙሪያ ነው። እና እንደው ከመጀመሪያችን በፊት ፒሪቲ ላይ ከመድረሳችን በፊት አሁን አብዛኛውን ጊዜ በክርስቲያኑም ጋር የምናየው ስለ ሴክስ ያለው አመለካከት ራሱ የተለያየ ሊሆን ይችላል። አንዳንዱ ያው ዓለም ላይ እንዳለው ቀለል አድርጎ ያየው አለ። ከዛ ደግሞ ሌላኛው ጥግም ደግሞ አለ እንደ ነውር የሚቆጥር ማለት ምንም መወራት ራሱ እንደሌለበት። እንደውም አንድ ጊዜ ፕሮግራም ተዘጋጅቶ ሸርች እንደዚህ የፕዩሪቲ ትምህርት አንድ ጓደኛችን ጋበዝ ነው ሰው ጋብዙ ምናምን ተብለን እና በቃ ሙሉ ሰዓቱን አላመነም። ማለት እንዴት ነው ቸርች ውስጥ እንደዚህ የምታወሩት? ክርስቲያን ነው በነገራችን ላይ። እና መሀል ላይ ቋርጡ ወጣ። እና እንደዚህም አይነት እይታ መሸ አለንና ያው ከበደው ማለት ነው መጨረስ። አዎ። ማለት እንዴት ነው ቸርች ውስጥ እንደዚህ አይነት ቶፒክ ሊወራ አይገባም አይነት ነገር ማለት ነው። እና አንድ ክርስቲያን ምን አይነት ፐርስፔክቲቭ ነው ሊኖረው የሚገባው ማለት ሄልዚ የሆነ ቢብሊካል ፋውንዴሽን ያለው አመለካከት ምንድን ነው? እዚህ ነገር እዚህ ቶፒክ ላይ ሊኖረ የሚገባ በጣም ተክለኛ ጠቅኝ ጠቅሾ። እንግዲህ እንዳልሽው ሁለት ጽንፍን ያሉ አንዳንዱ በጣም ቀልል አድርጎ ያየዋል። አንዳንዱ ደግሞ በጣም አካብዶ ልክ እንዳሁን ነውር አድርጎ ያየዋል። እግዚአብሔር የፈጠረው ነገር እስከሆነ ድረስ እንደ ነውር መታሰብ የለበትም። እግዚአብሔር የሰጠን ነገር ነው፣ ተፈጥሯችን ነው። ይሄ ክርስቲያንም ሆነን አልሆነ አለማዊም ሆነ አልሆነ ከዚህ ነገር ውጭ አይደለም። በዚህ ነገር ደግሞ እግዚአብሔርን ማክበር ይገባናል። በዋጋ ተገዝታችኋል በስጋችሁ እግዚአብሔር ማክበር ስለተባለ ኢቨን በዚህኛው ጉዳያችን እንኳን አሁን ባነሳሽው ጉዳይ እንኳን እግዚአብሔርን ማክበር ይገባናል እና የማናውራበት እሹ ስለሆነ እንደውም አለማውራታችን የጎዳን ብዬ የማስበው መደባበቃችን፣ መተፋፈራችን ብዙ ትውልዳችንን እንድናጣ አርጎናል እና ቤተ ክርስቲያንን ወንፊት ያደረጋት ትውልዳችንን የበላብን ጉዳይ መሸፋፈናችን ይመስለኛል። ግን አግባብ ነው። ቅዱስ መጽሐፍ ያስተምረናል። ቅዱሳን አባቶች በዚህ ጉዳይ መክረውናል። ጳውሎስም ብዙ ትምህርቶች በዚህ ጉዳይ አስተምሯል። ጌታ ኢየሱስም አስተምሯል። እዚህ ይህን ጉዳይ አክብረን በጥንቃቄ እግዚአብሔር እንደሚያከብር ወጣት መነጋገር የሚገባል መጽሐፍ ቅዱሳዊ መሰረቶችን አስቀምጠን አላል በልክ እንደሚመች አይነት አወራር ልናወራ ይገባል። ማውራታችን የሚጠፋውን ህዝብ ማዳን ነው። እኛን ማዳን ነው። ለምንገባበት ህይወት ጥንቃቄ ነው ነገም ደግሞ የህይወት አጋራችን ለሚለ ፓርትነራችንም ጥንቃቄ ነው። ስናገለግልም ደግሞ በቅድስና እንድናገለግል ይረዳናል። እዚህም እዛም እንዳንሆን ማለት ነው። በጣም ጽንፍም ለወጣን ሰዎች ደግሞ አይደለም መጽሐፍ ቅዱሳዊ ነው። እግዚአብሔር የሚያውቀው ነው። መንፈሳዊ ነው። ምናልባት የምናነሳቸው ሺዎችን በጥንቃቄ ካደረግም ደግሞ የበለጠ መንፈሳዊ እግዚአብሔር የምናከብርበት ጉዳይ ነው እና እኔ በጣም ማስታረቅ ያለብን ነገር ይመስለኛል። እንዳልከው ነው አሁን ብዙ ጊዜ ሸርች ውስጥ ወይ ልጆች ናቸው ገና ናቸው ኢትዮ ፒክ ገና ነው ያሉት እንጂ አለም ገና ናቸው አትለን ማለት በየአጋጣሚው ይሄንን ነገር ኢንዶክትሪኔት ነው የተደረግነው። ያለው ነው በደም በደም። ዛሬም ይሄን ነገር ዲስከስ ማድረግ የፈለግ ነው ለዛ ነው በጣም ወጣቱ በጣም ፎከስ ሊያደርግበት የሚገባው ፖይንት ስለሆነ ለሆነና። እስኪ አሁን ታዲያ ስለ ፒዩሪቲ ከሴክሹዋል ፒዩሪቲ ከመሄዳችን በፊት አንድ ሀሳብ አለ ፒዩሪቲ ኢንቶት ወይም የሀሳብ ንጽህና። ስለዚህ የሀሳብ ንጽህና ላይ ምን ምን ትለናለህ? ቴንኪዩ በጣም ቴንኪዩ በጣም ቅድም እንዳልሽው ነው። እንደውም ከእሱኛው ተነስቼ ወደ ወደ ኤክሽን ጥያቄ ልምጣልሽ። አለም እንግዲህ በጣም ዘመኑ እየከፋ ደግ ዘመን እየመጣ አይደለም አይደለም። ለወጣት እንደዚህ በጣም አፍላ ዕድሜ ላይ ላለ ቀርቶ ትኩሳት ልበል፣ ይሄን ቃል ልጠቀም፣ ትኩሳት ላይ ላለ ቀርቶ ለትልልቅ ሁሉ የማይመች ዓለም እየሆነ ነው። ቴክኖሎጂው እየበዛ ነው። በጣም ነውር የነበሩ ነገሮች አሁን አደባባይ ላይ እየተገለጡ ነው። በቅርብ እንኳን የምናያቸው ነገሮች ኢትዮጵያ ውስጥ በጣም እንደ ታቡ እንደ ነውር የሚታይ ነገር ጭራሽ ጭራሽ በጣም በጣም ዓይን ባፈጠጠ መልኩ እየወጣ ነው። ይሄንን ተፋፈርን ማለት፣ እዚህ ላይ ፈራን ማለት፣ እዚህ ላይ ማውራት የለብንም ማለት እኔ በጣም ከዘመኑ ወደ ኋላ መቅረት ነው። ዘመን ደግሞ ቀጪ ነው። ባይዘወይ ዘመን አልተዘጋጀንበት እንደሆነ ዘመን በጣም ዱለኛ ነው። ሲማርታ በጣም ኃይለኛ ነው። የሚመታን ደግሞ ትውልድ እያሳጣን ነው የሚቀጣን፣ እዚህ ለእኛም ለቀጣይም ጄኔሬሽን ይሄን ጉዳይ ማሰብ ይሄን ጉዳይ መማር ይሄን ጉዳይ ግልጽ እያደረጉ እውነት ውነቱን ማውራት ምንም ያ በቃ ግዴታችን ነው፣ ግዴታ ሳይሆን እንደ ግዴታ ነው የማየው። እንግዲህ ንጽህና ላይ ስንመጣ ወሲባይ ንጽህና ሚለውን ቃል እንጠቀም፣ ሴክሹዋል ፒዩሪቲ ንጽህና ላይ ስንመጣ ከሱ በፊት መቅደም ያለበት የሀሳብ ንጽህና አለ፣ አንቺም ስትይ ነበር። ምክንያቱም ሀሳብ የድርጊቶቻችን መጀመሪያ ነው። ኤቭሪ አክሽን ከአክኑ በፊት የሆነ ሀሳብ አለ አሁን ብዙ ጊዜ እኛ የምንቸገረው ቢንቢዎቹን ለማጥፋት ነው የምንሄደው እንጂ ኩሬውን ለማጥፋት አለ። እንግዲህ እድል ከሰጠሽኝ አይቀር እኔ ኩሬውን እናፍሰሰው። ኩሬው የሀጢያት ኩሬ ወይም ደግሞ ቢንቢው የሚጠራቀምበት ኩሬ ቢንቢው የሚፈጠርበት ኩሬ፣ እሱ ሀሳብ፣ እሱን ካጠፋ ነው ቢንቢዎቹ ይጠፋል። ቢንቢን እየገደልን ግን ዘላለም ልኖር አንችል። አገኘሽኝ ያሰቢ፣ ቢንቢዋን እየገደልን ለቤት ስትመጣ እያባረርን አንችላትም። ግን ኩሬውን ካጠፋን ቢንቢዎቹ የሚፈጠሩበትን ምንጭ ካጠፋን ግን በደንብ ከቢንቢ ውጭ እንሆናለን ማለት መንፈሳዊ ተርጉም ልስጠዋለን። እና የኃጢአት ይሄ በተለይ ሴክሹአል ፕሪቲ ስናወራ በጣም ሁል ጊዜ ልናስብ የሚገባው ካልተማር መማር የሚገባ ካላሰብን ማሰብ የሚገባ እንግዲህ የሀሳብ ንጽህና ሀሳብን እንዴት ነምረዳው፣ እንደ ኩሪ እንዳልኩሽ እሱኛውን ካጠራን አክሽኖቻችንን በደንብ ማስተካከል እንችላለን። እና ሀሳብ የአይምሮ የስራ ውጤት ነው። እንግዲህ እንደምታቅ አይምሯችን ሲሰራ፣ አይምሯችን ሲንቀሳቀስ የሚፈጠረው ጉዳይ ነው እና እንደውም እንደሚባለው ወደ 65 ሺህ በቀን ውስጥ ሀሳብ ጭንቅላታችን ውስጥ ይመላለሳል። ከ65 ሺዎቹ ደግሞ 85% ኔጌቲቭ ትሆት ኢንክሉዲንግ ደርቲ ትሆት። ማለት ከ65 ሺህ 85% ማለት እጅግ ብዙ ነው። በጣም እንግዲህ አቬሬጅ ነው 65 ሺህ፣ ከዛም በላይ ሊሆን ይችላል። እና ምልልሽ ነው። ለሚመጡት ሀሳቦች የግድ ጥንቃቄ ማድረግ አለብን። እና ሀሳብ ሐሳብ ኃይለኛ ነው። ሀሳብ እንደ ዘር ነው። ዘር አመቺ መሬት ካገኘ አመቺ እርጥበት ካገኘ እንደሚበቅል ግንድ እንደሚያወጣ ቅጠል እንደሚያወጣ አልፎም ደግሞ ፍሬ እንደሚያወጣ ሁሉ ሀሳብ አመቺ አይምሮ ከተገኘ አመቺ መሬት ካገኘ አመቺ እርጥበት ካገኘ ሀሳብ ያድጋል፣ ሀሳብ ያድጋል፣ ግንድ ያወጣል፣ በጣም ከፋቱ ደግሞ ፍሬ ያወጣል። እና ደግሞ ሀሳብ የድርጊቶች መጀመሪያ ነው ብዬሻለሁ፣ ቅድም ሁሉም ድርጊቶች በሀሳብ ነው የጀመሩት። ሀሳባችን አድጎ አድጎ አድጎ አድጎ ድርጊት ይሆናል። የሆነች ሀሳብ አይምሯችን ውስጥ ገብታ ልትሆን ትችላለች። እሷ ሀሳብ ታድግና እጃችንን ታዛለች እግራችንን ታዛለች። ቀልድ ግን ሊመስል ይችላል ሀሳብ ነች። ከሆነች ሀሳብ ከቲቪ የሰማናት ሀሳብ፣ ከጓደኞችን በቀልድ የሰማናት ሀሳብ፣ በቴሌቪዥን ያየናት ሀሳብ ስለ ሴክሹዋል ፕዩሪቲም ስለምናወራው በዛው ትረጅኛለች አድማጮቻችንን በዛው ይረዱናል ብዬ አስባለሁ። ከተለያዩ ሙቪዎች የምናያቸው ምስሎች ሊሆን ይችላል። ጀስ ሀሳብ ነች ቀላል ነገር አለች የሆነ ጊዜ እናያታለን። ብዙ ኢፌክት የላትም ምናም ፊልሞች ላይ የተገላለጡ ነገሮች ልናይ እንችላለን። እንደ ቀልድ እናልፈዋለን። እሱ ሀሳብ ግን የሚያሰላስለው ካገኘ ከተመቸው ያድጋል ያድጋል ያድጋል። ከዛ በኋላ የማንፈልገው ህይወት ውስጥ እንድንገባ ያደርጋል። የሀሳብ ንጽህና እጅግ በጣም ወሳኝ ነገር ነው። ሰይጣን ድሮም ስትራቴጂው በሀሳብ ነው የሚዋጋው፣ አሁንም ስትራቴጂው በሀሳብ ነው የሚዋጋው። ሔዋንንም የጣላት ሀሳብ አቀብሎ ነው። ይሁዳንም ኢየሱስን እንዲሸጥ ያደረገው ሀሳብ አቀብሎ፣ ዛሬም ሀሳብ ነው የሚያመጡ ያልተቀደሱ ሀሳቦች፣ ይቅርታ ይህን ቃል ልጠቀም፣ የቆሸሹ ሀሳቦች፣ መንፈሳዊ ያልሆኑ ሀሳቦች፣ ወደ ኃጢአት የሚገፉ ሀሳቦችን አል ያደርግና ምን እንደምናደርገው ራቅ ብሎ ይሄዳል። ከዛ በኋላ እኛ ደግሞ ቅድም እንዳልነው ሳተር ሜል ያርል ያለው ሀሳቡን እናሰላስለዋለን እናሰላስለዋለን እሱ ሀሳብ ያደርግና ወደማንፈልገው የህይወት አቅጣጫ ይመራናል። ሁሉም ወሲባዊ ኃጢአቶች እኔ እንደ እርግጠኛ የምናገረው ማንም ጌታን የሚፈራ ወጣት ላድርግ ብሎ ሲዘጋጅ ብዙ አላየም። ሊኖር ይችላል፣ ግን ብዙ አይደለም። ሁሉም ድንገት ሆኖበት ነው ተሳስቶ ነው ወይ ደግሞ አቅም አቅም ያጣው ግን፣ መጀመሪያ ሀሳብ ስላለ ሀሳብ ያገኘሽ ሀሳብ ሰ በሀሳብ ሰይጣን ያቀብለውና ሀሳብ ያድጋል ያድጋል ያድጋል ያድጋል። ከዛ በኋላ እምቢ ማለት ያቅተዋል፣ እጆቹ ይታዘዛሉ፣ እግሮቹ ይታዘዛሉ፣ ሰውነቱ ይታዘዛሉ፣ የማይፈለግበት ህይወት ውስጥ ይገባል ማለት ነው። የሀሳብ ንጽህና በጣም ማተኮር ያለብን ይመስለኛል። አሁን እያልክ እራሱ ቅድምም ስናወራበት ነበርና እንዳልክ አሁን ብዙ ክርስቲያን እንደዚህ አይነት ህይወት ውስጥ ላይገባ ይችላል ማለት እስካላመነዘረ ድረስ ወረ ሄዶ አክሽኑን እስካላደረገው ድረስ አንፋይን ብሎ ሊኖር ይችላል እና ምናልባት ፖርንም ለያይ ይችላል ግን እንዳልኩ አሁን ትንሽ ከአንድ ፊልም እንወስዳለን። እሷ ስታርክ ስተርክ ስተርክ ወደ ድርጊት አይቀርም ማለት ነው። ስለዚህ እንዴት ነው ወጣ አሁን ሀሳብ ስለ ደርቲ ታውት አነሳን ወይም ደግሞ እግዚአብሔር የማይከብሩ ታውቶችን አነሳን እና እንዴት ነው ታዲያ ብዙ እንትን በሚል ማለት ኢንቫይሮንመንታችንን ስናይ ሁሉም ነገር የሚጋብዝ ነው። ምናልባት ከዚህ ቀደም ያው ስታስተምር ተገናኝተን ነበር እና እዛም ላይ እንዳነሳው ሀሳብ ቲክቶኩን ብናይ፣ ሶሻል ሚዲያውን ብናይ በጣም በአጭር ሰዓት ብዙ መረጃዎችን ነው የምናየው። እና እንዴት ለምሳሌ በእንደዚህ አይነት ጄኔሬሽን ውስጥ፣ በእንደዚህ አይነት ጊዜ ውስጥ ላለን ሰዎች እንዴት ነው ከዚህ ነገር ራሳችን የምንጠብቀው? ማለት እንዴት ነው ሀሳባችንን ልንቀድሰው የምንችለው? በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። ጠቂ ንደ ሺ እንደው ምናልባት ከዚህ ጋር ይገናኛል ብዬ የማስበውን ነገር እንደው ጠቁም አድርጌሽ ባልፍ መንታለች ሀሳብ በጣም ሀያል ነው በነገሮች ላይ። አሁን ቅድም ስነካካው ነበር የሀሳብን ሀያልነት ለማወቅ ከፈለግን፣ ሚልክያ ስለሚናገረው ሀሳብ አለ አይደል። በሌሊት ተኝተው ክፋትን ለሚያስበው ወየውላቸው፣ ሲነጋ ሊፈጽሙ ሀይል በእጃቸው ነው ይላል። እያሰቡ እያደሩ፣ ጠዋት የሚከለክላቸው ይላል ሀሳብ ልክ በጣም ሀያል። እያሰቡ ያደራሉ ጠዋት ተነስተው ምን እንደሚያደርጉ እያሰቡ እያሰቡ ክፋትን እያሰቡ ያደሩና ሲነጋ ማንም አያስቆማቸው ማንም አይከለክላቸው። ሀሳብ ልክ እንደሱ ነው። ቅድም ስናወራ እንደውም እያነሳ ነው ነበር ይሁዳ ጌታ ኢየሱስን ይሸጥ እንግዲህ፣ ዝም ብሎ ኖርማል ሰውን አይደለም የሚሸጠው በጣም ጓደኛውን እያቀርባቸው ስለነበር ብዬ ነው እንደዚህ መልሽ። ትልልቅ ታምራቶችን ያደረገውን መቼም ባህር ላይ ሲራመድ ምስክር አንዱን እሱ ነው። አልአዛርን ከሞት ሲያስነሳ ምስክር ነው። ዳቦ ሲያበዛ ነበር እሱም እዛው፣ እንዲሁም ከለቀሙት መካከል አንዱ ሊሆን ይችላል መስወከካነሱ መካከል ትልልቅ ሚራክሎችን አይቷል። ግን ሊሸጠው ሀሳብ አገባበት ይላል ያውም ሀሳብ አገባበት የጌታ አራት ሊበሉ ሲቀመጡ ነው። ሀሳብ እንዴት ሀያል እንደሆነ የምናውቀው ይህንን ይሄንን ጌታ ሰዎች ጌታ ብለው ያሉትን ሙታን ሰምታውት ከሞት ሲነሱ ያየውን ኢየሱስን ሰላሳ ዲናርን ያወጣ ሀሳብ በጣም ኃይለኛ በጣም ሀያል እንደሚባለው ሁሉም ነገር ሀሳብ ነበር። ይህን ስብሰባችንስ ሀሳብ አልነበረ ያንን ሀሳብ ነበር። ስልካችን ሀሳብ ነው። ይሄ ቤት እኮ ሀሳብ ነው። ወንበር ሀሳብ ነው። የሆነ ሰው ውስጥ የነበረ ሀሳብ ምን ልልሽ ነው፣ ሀሳብ አሁንም እድል ካገኘ የማደግ በደንብ ያድጋል፣ በደንብ ግንድ ያወጣል፣ በደንብ ፍሬ ያወጣል። ደርቲ ቶሆቶች አይምሯችን ላይ ከተቀመጡ፣ ሴክሽዋል ቶሆቶች አይምሯችን ላይ ከተቀመጡ የሆነች ሲን ያየናት በነገርች ላይ የሴክስ ሙቪ አንድ ሶስተኛው ማየት ለእድሜ ዘመን ለእድሜ ዘመን ሰውየው ወይም ሴት ያየችው ሴት እድሜ ዘመኗ ሙሉ ሶስተኛ ሊያደርጋት ይችላል ይባላል። አንድ ሶስተኛ አንድ ሶስተኛው እሱ ይገርምሻል። የሰከንድ ሰከንድ እንግዲህ ይሄ የሰከንድ አንድ ሶስተኛ ያየ ነው ሙቪ አምስት አመት ከአይምሮ ውስጥ አይደለትም ነው የሚባለው። አይወጣም፣ ከአይምሮ አይወጣ። በጣም ፓወርፉል ነው ማለት እነሱ። ቀላል ሙቪ ነው የሚመስለን፣ ቅድም እንዳልሹ አንፋይ እንላለን፣ ስላሌድን ውጭ፣ ስላሌድን ምናምን ነገር ግን እንደሱ አለ። ከአምስት አመት በላይ ሊፈጅ ይችላል አይምሮችን ለማውጣት ከዛ ነገር ፕሩፍ ለመሆን አምስት አመት ይፈጅ፣ አምስት አመት ሙሉ አይምሮችን እየደጋገመ እያሰላሰለው ሊያሰቃየን ይችላል ማለት ነው። በትናንትና ታሪኮቻችንም ሀሳብ በጣም ሲሪየስ እንደሆነ እንድናቅፈልግ እንግዲህ በተበላሽ አለሙስ ንጽህናን መጠበቅ ይቻላሉ? በደንብ ይቻላል። እንደው እንደዚህ ብልሽት ባለ ከተማ በጣም ትርምስምሶ በወጣ አለም ላይ ክፋቱ እለት እለት በሚጨምር በተለይ ንጽህናን መጠበቅ እንደ ሰማይ በራቅበት በዚህ ዘመን ክርስቲያን ወጣት ኢየሱስን የሚያውቅ ወጣት ንጽህናውን ጠብቆ መኖር ይቻላል ወይ? በደንብ ይቻላል። ሀሳብንስ የሀሳብን ንጽህና መጠበቅ ይቻላል ወይ? ቅድም እንዳልሽኝ ቲክቶኩ አለ ዩትዩብ አለ። ብዙ ነው ማስታወቂያዎቻችን፣ አሁን ጤነኞች አይደሉም። አሁን ቢመች ብዙ ባወራሽ ጥሩ ነበር፣ ግን ስለማያዩ ነው እንጂ የቲቪ ማስታወቂያዎቻችን በጣም ጥሩ አይደሉም። በጣም ደስ የማይሉ ናቸው እና አጠቃቀሞቻቸው ብቻ ትንሽ ለየት ያለ ነው። ኢቨን ክሊፖቻችን እራሱ ብናይ አውቀን ፊልም ላናይ ወይም ደግሞ ማነው ዘፈን ላናይ እንችላለን። በዛ ውስጥ ግን ድንገት ያየናት ግን የሆነች ነገር ነው የሚጥልብን። ስለዚህ ሀሳብ ያቀርብናል ማለት ነው። በዚህ ጊዜ ግን ክርስቲያን ወጣት እንዴት የሀሳብ ንጽህናውን መጠበቅ ይችላል? ወደ እሱ ሀሳብ ትንሽ ነገር ልናገር እና እናልፋለን። እንግዲህ የመጀመሪያ አይምሮን መጠበቅ ነው። ጋርዲዮር ብሬን የምንለው ማለት ነው። አይምሮአችንን ልንጠበቅ ይገባል። አይምሮን መጠበቅ ማለት የሚመጡትን ሀሳቦች በደቅሽ ላይ ሀሳብን እየመረጡ ማሰብ ይቻላል። አንድ የእግዚአብሔር ሰው ሲናገር የሚል ወፍ በጭንቅላቴ ላይ እንዳትበር መከልከል አልችልም፣ ጭንቅላቴ ላይ መታግን ጎጆ እንድትሰራ አልፈቅድላትም ይላል። እውነት ነው። እንዳትበር መከልከል አልችልም፣ መታገን ቁጭ ብላ ግን እኔ ላይ ጎጆ እንድትሰራ አልፈቅድ ሀሳብ እንደሱ ነው ሴጣን ሀሳብ ሊያቀብለኝ ይችላል፣ እሺ የተቀበየ ጌታዬን እስኪያሸጠኝ ድረስ ይጠብቁ አልችል ከአማራው ከሄደን ገነት ከእግዚአብሔር ህብረት እስኪያስወጣኝ ድረስ። እንደሱ ያለ ሞኝነት፣ በጣም አደገኛ ሞኝነት ነው። ሔዋን እንደተሞኘችው ማለት ነው። ሀሳቡ ሊመጣ ይችላል። ሀሳቡ ከሀሳብነት እንዳያልፍ ማድረግ ነው። ጋርድ ዮር ብሬን ማለት ሀሳቡ ይመጣል፣ ዘር ሆኖ ስር ሳያወጣ ግንድ ሳያወጣ እዛው ማምከል፣ ንቅል አድርጎ ማውጣት ምን ማለት ነው? በሌላ ሀሳቦች መተካት አይምሮን መጠበቅ የመዳን ራስ ቁር ተሰጥቶን የለም። ድኛለሁ በሚል በመዳን እውነት አይምሯችንም የሚያመጣውን የሴጣን ሀሳቦች ፍላጻ ይወረውራል፣ ቦምብ ይወረውራል። ልባችን አንድ በምኙ ተቀጥለዋል። ደና ሁን ቸርች ውስጥ ቁጭ ብለን መሀል ላይ የጉባኤ መሀል ላይ ቁጭ ብለን አሜን እያለ ድንቅል በሀሳብ ልባችንን ይመተዋል። እንደ ተአምር ነው። ብዙ ጊዜ ንስሐ ገብተናል በይ በየምንኝ ነው ክፉ ሰው ነኝ ምናምን እንላለን። ኮራፕትድ ስጋ ስለተሸከመን ጌታም ይታገሰናል በእርግጥ

ከሰርክሉ ውጭ የወጣውን ካገኘው አንበሳ ነው ነው የሚለው ጴጥሮስ ከሰርክሉ ውስጥ ግን አልፎ ግን አይገባም ቅጥር አለን አሁ ከወጣ ግን የአካል ከወጣ ግን አንበሳው እያገሳለ እየዞረ ነው ያገኘናል እና ብዙ እርቀት አለመሄድ ነው ስለዚህ የሀሳቦቹ ምንጭ ከወዴት እንደመጣ ማወቅ ጋር ቢር በሌለ እችን ትችልሽ ልለፍ ለሚሰማኝም ሰው ለምሳሌ ብዙ ሀሳቦች ይመጣል ማለት ሀሳቡ ከየት እንደመጣ መለየት ያስፈልጋል ተቀብየው አመቺ መሬት ከመስጠት በፊት አመቺ እርጥበት ከመስጠት በፊት ምንጩ ከየት አለ። ለምሳሌ አንድ ሀሳብ ቁጭ ባይ ቸርች ውስጥ ቁጭ ብለን ስብከት እየሰማን ከባዶች ፋሽጋችን ላውት እያደረገን ካፌ ምናም ተቀምጠን ወይ ለብር እያጠናን የሆነ ሀሳብ ብ ይላል ጭንቅላታችን። ምንጩን መለየት ያስፈልጋል። የሱን የሀሳቡን ምንጭ ከማነህ ብሎ ማለት ይሄ በአንዴ ላይ መጣ ይችላል፣ ግን በደንብ የሚለመድ ነገር ነው። እረፍ ይባላል። የእውነት ሰይጣንን እረፍ የማለት ልምምድ መጀመር አለብን። አለበለዚያ ወጣቶች የእሱ መጫወቻ ነው። ምንሆ ሀሳቡን ጣል አድርገው ዲ ሀሳቡ አንዴ ከገባን ቹስ ከገባ፣ ሪሞቱ በእሱ እጅ ነው። የፈለገውን ይጫወትብሽ። እንደዚህ መቼም ገጥሞሽ አውቃል? ቴሌቪዥን እንቀይራለሁ፣ ድምጽን ቀንሳለኝ ጫ። እንደሱ ልክ እንደሱ ነው። አንዳንድ ወጣቶች ምን ሆነው ደርቲ ቶቶች ከገቡ ሴክሹዋል ቶቶች አንዴ አእምሯችን ውስጥ ከገቡ፣ በቃ ሪሞቱ የሰይጣን ነው። ከዛ በኋላ ቪዲዮ እንድን የሚገፋን እሱ ነው። በጣም ደባሪ ምናልባት ለኦዲዮ ላይ መች ይችላል መጥራት ሴክልሱ ልምምዶች የግል ልምምዶች ወጣሚ ልምዶች እንድናደረግ ያደረገን እሱ ነው። ቮሊሙን ይጨምራል፣ ቮሊሙን ይቀንሳል። የዚህ ሁሉ ምንጭ ምንድነች? በቪዲዮ ያቀበልን ሀሳቧ ነች። ስለዚህ የሀሳቡን ምንጭ መለየት ያስፈልጋል። ከማን ነው ይሄ ሀሳብ? ስርአት አድርግ። እኔ የዳንኩ ነኝ፣ ቦር እናገኝ ነኝ። እንደዚህ ላስብ አልተፈቀደም። ተቀምጠን እናውረ እንደውም አንዳንድ ሳስተምር ሆነ ነገር አንዳንድ ሀሳቦችን ሴጣን ድቡ ሲያደርግ ልቤ ላይ

ብዙዎቻችን የካፌ ስም ነው የምናውቅ፣ የመጽሐፍ ስም አናውቅ። በጣም አደጋ ነው። የማኪያቱ አዲስ ተከፍቷል ግር መጽሐፍ ግን ብዙ አደለም። ምን ለምን እኔም ጥሩ አደለሁም። ግን ብንሞቃቅስ፣ ስድሉ ካፌ እንወቃቀስ። አይምሮ መመገብ አለ። ለሰውነታችን እንደምናስበት የመጣጠነ ምግብ ለአይምሯችንም አሰብ አለ። የምናነበውን መምረጥ ከመምረጥ ጀምሮ አንዳንዶቻችን ዝም ብሎ ግር እያደረግን ነው የምናነበው። ሁሉም ሰው ጤነኛ አደለም፣ በነገራቸው። ሁሉም ፊልም ጥሩ አደለም። ስንት ስንት እኳ ጋር ንት የሚነዳው ደራሲ ያለ መሰለሽ ወደ ኋላ እኮ ብትሄጂ ከአንዳንዱ ፊልም ዳይሬክተር ጀርባ ብትሄጂ በጣም በቃ ራሱ ራሱ ሴጣን የሚመረዋል። ሁሉም ልክ አይደለም። ሁሉም ሀሳብ ትክክል አለ ሁሉም መልእክት፣ ሁሉም ሙቪ፣ ሁሉም መጽሐፍ ትክክል አለ። ወደ አእምሯችን የሚገባውን መጠንቀቅ ለምሳሌ ስፖይል ያደረገ ምግብ አንበላም አይደል? ትንሽ እንኳ ነጭ ነጭ ብና እንጀራ በፍጹም። ታዲያ ለምንድነው ወደ አእምሯችን ለምን አንጠነቀቅለትለ ጭንቅላታችን

ማለት ባይ ዲፎልት እኮ አንብበን ቁጭ ብለን ላንሰማ እንችላለን። በፊልሞች ቅድም በዘረዘር ናቸው ባይ ዲፎልት ትመግብሻለ የእሱ አውት ካር ቅድም እንዳለው ዘር ይበቅልና ይወጣል። አእምሮአችንን ብንመግብ ከደርቴ ተወቶች ነፃ ምንሆን ይመስለኛል። እንደው የመጨረሻችን ተናግሬ ልለፍ። አእምሮን ደግሞ ማስለመድ አለበት፣ ኤክሰርሳይዝ ማድረግ አለበት። አእምሮ በጣም የሚለምድ ነው፣ በነገሮች ላይ ይለምዳል። ማሰላሰልን መልመድ አለበት። የእግዚአብሔርን ቃል እውነት ማሰላሰል መልመድ አለበት። መዝሙሮችን ማሰላሰል መልመድ አለበት። ሀሳብ በሀሳብ ነው የሚሻረው። ለምሳሌ የሲጋራ ሱስ በማስቲካ ሱስ ነው የሚተወው እንደሚናገሩት ማለት ነው፣ አዋቂዎቹ እንደሚሉት የሆነ ነገር ሱስ ካልተካሽበት አይተው። የሴክሹዋል አክሽኖቻችን ሱስ በሆነ በድርጊት ሱስ ካልተተካ ለምሳሌ እንደዚህ አይነት ነገሮች ምናልባት ሊጠቅመን ይችላል። ይ ልናገር እንዲህ አይነት ነገሮችን የምንቸገር ሰዎች በግል ሊሆን ይችላል ወይም ደግሞ ዲያንት በማድረግ ወይም ቪዲዮ በማየት ምን ቸገር ሰዎች በምናይበት ሰዓት ሌላ ነገር ተክተን ሱስ ካለያዘን በስተቀር ሊተውን አይችልም። ሀሳብም ልክ እንደሱ የሆነ ሀሳብ ሰይጣን ሲያመጣ እሱም በሚቃረን በተሻለ ሀሳብ በመንፈሳዊ ሀሳብ መተካት ያስፈልጋል። እንደሱ ኤክሰርሳይዝ ማድረግ አለብን። ግልጽ ነው ሀሳብ። ሌላው ደግሞ ሮሜ ምዕራፍ ስምንት ላይ እንደሚነግረን ለመንፈስ ቅዱስ የተገዛ አይምሮ ሰላምና ደስታ ነው። አይምሮ ለመንፈስ ቅዱስ መገዛት አለብን። ይሄ ጭንቅላ መንፈስ ቅዱስ የወረሰው መሆን አለብን። መንፈስ ሲቆጣጠረን የመንፈስን ነገር ነው ማሰብ ምንችል በነገሮች ላይ ጎርፍ ላይ የገባ ሰው በጎርፉ አቅጣጫ ነው የሚሄደው አይደል መቼም ከጎርፉ ተቃራኒ መዋኘት አይችልም። ፈለገም አልፈለገም ጎርፉ ይዞት ይሄዳል። ለመንፈስ ቅዱስ መገዛት ማለት እንደዚህ ነው። መንፈስ ወደሚፈሰው ነው የምንሄደው። ይሆነል ለአንቺም ለእኔም ይህንን ለሚሰማ በጌታ ማመን አንድ ለሆንን ክርስቲያን ወጣቶች በሙሉ አይምሮችን ለመንፈስ ቅዱስ ብናስገዛው መንፈስ ወደ ወደዱ ይመራ ነው። ስለዚህ ስልኬን ሲዘው ትዝ የሚለኝ የእነዚያ የቆሻሻ ምስል አይደለም። ስልኬን ሲዘው ትዝ የሚለኝ ኢየሱስ ነው። ትዝ የሚለኝ መንፈስ ነው። አይገዛኝ ኢየሱስን ሜዲቴት ማረግበትን ጥቅቶች አነባለሁ። ኢየሱስን ሜዲቴት ማረግባቸው ነገሮች አረጋለሁ። ለመንፈስ ካልተገዛን ግን እመኝ ትኩረታችን ሌላ ቦታ ነው፣ ቅድም የጠቀሻቸው ነገሮች ወደዛ ነው የምንሄደው። የማንፈልገው ነገር ውስጥ እንገባለን እና አይ ቲንክ ትንሽ አይምሯችንን ማስተካከል ያለብን ኤክሰርሳይዝ ማድረግ ያለብን ይመስለኛል። በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር በብዙ እንዳስተማራችሁም ተስፋ እናደርጋለን። ለማንኛውም ጥያቄና አስተያየት ዲስክሪፕሽን ላይ ባለው ስልክ ውጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን። የቴሌግራም ቦድ ዲስክሪፕሽኑ ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ